በማእከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን እየተገነቡ የተለያዩ የልማት ፕሮጀክቶች በክልሉ ርዕሰ መስተዳድር በዶክተር እንዳሻው ጣሰው ተመርቀው ለአገልግሎት ክፍት ተደርገዋል። በዞኑ ግንባታቸው ተጠናቀው ከተመረቁት በተጨማሪም ለቡታጅራ ከተማ ዘመናዊ የፍሳሽ ማጣሪያ ፕሮጀክት ግንባታ የመሰረት ድንጋይም በክልሉ ርዕሰ መስተዳድርና በውሃና ኢነርጂ ሚኒስትሩ በዶክተር ኢንጂነር ሀብታሙ ኢተፋ ተቀምጧል። ግንባታው ከ544 ሚሊዮን ብር በላይ በሆነ ወጪ የሚከናወን ሲሆን ለ385 ሺህ የብረ ማህበረሰብ ክፍሎችም አገልግሎት ይሰጣል። ከጣሊያን መንግስት የልማት ትብብር በተገኘ የገንዘብ ድጋፍ ግንባታው የሚከናወነው ይህ ፕሮጀክት በሁለት ዓመት ጊዜ ውስጥ ለማጠናቀቅ እንደሚሰራም በምርሃ ግብሩ ተጠቅሷል። በርዕሰ መስተዳድሩም በዞኑ ግንባታቸው ተጠናቀው ከተመረቁት ፕሮጀክቶች መካከልም በምስራቅ ጉራጌ ዞን በምስቃን ወረዳ በአሳስ ወንዝ ላይ የተገነባውና 30 ሜትር ስፋት ያለው ድልድይ አንዱ ሲሆን ለግንባታውም ከ251 ሚሊዮን ብር በላይ ውጪ ተደርጎበታል። ድልድዩ የምስራቅ ጉራ ጉራጌና የስልጤ ዞኖችን ያገናኛል። የአካባቢው ነዋሪዎችም ከዚህ ቀደም ለከፍተኛ ችግር ሲዳርጋቸው በነበረው ወንዝ ላይ ድልድይ መገንባቱ ትልቅ እፎይታን ሰጥቷቸዋል። ይሄ ውሃ ሁለት ቀን እንደውም ራሴን ከነ አህያ ጋሬ ከወሰደኝ በኋላ በሰው ኃይል ነው ያወጡኝ እንደው ድልድዩ በመሰራቱ አሁን በጣም ነው፣ እጅግ በጣም ነው፣ የተመሰገን ነው። በጣም ነው የምናመሰግናችሁ። በጣም በዚህ አሁን ወገን የሌለው ደስታ ተደስተናል። በጣም በጣም አመሰግናለሁ። በርዕሰ መስተዳድሩ እየተመራው የክልልና የፌዴራል ልኡክ በሶዶ ወረዳ የሻሾ ወንዝ ተንጠልጣይ ድልድይንም መርቀው ከፍቷል። 120 ሜትር ርዝመት ያለው ይኸው ድልድይ ከ7 ነጥብ 4 ሚሊዮን ብር በላይ ወጪ የተደረገበት ነው። ከዚህ በተጨማሪም በደቡብ ሶዶ ወረዳ የሜልኮ ጉንበርናዳ ስድስት ነጥብ ሶስት ኪሎ ሜትር የሚሸፍን የጠጠር መንገድም ተመረቆ ለአገልግሎት ክፍት ተደርጓል። ግንባታውም 14 ነጥብ 2 ሚሊዮን ብር ወጪ ተደርጎበታል። ይህ ፕሮጀክት ለአካባቢው ማህበረሰብ የዳግም ውልደት ያህል ነው። የዚህ አካባቢ ሰው ተወለደ የሚባለው አሁን ነው። ከዚህ በፊት ምንም አይነት እንትን አልነበረውም፣ የሚጠየቀውም አካል አልነበረም። በአሁኑ ጊዜ ግን ጠያቂ አግኝተው ይህን መንገድ መስራቱ በጣም ከፍተኛ ደስ ነው ያለን፣ ተደስተናል ማለት ነው ስለዛ አዲስ እንደመወለድ መሆን ነው በእኛ ማለት ነው። ትናንትና ጉልበታችን አልቋል፣ በጣም ደክመናል። እርጉዝ እያለን እርጉዝ እያለን ልጃችን በወዳችን ሞቶብናል። እኛ በህይወታችን እኮነ እስካሁን ነበርን። አሁን ደስ ብሎናል። ደስ ይበላችሁ። በምርሃ ግብሩ ላይ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደገለጹትም የክልሉ መንግስት ለህብረተሰቡ ጥያቄ ተገቢውን ምላሽ ለመስጠት ሌት ተቀን እየሰራ ነው ብለዋል። የተመረቁና ለአገልግሎት የበቁ ፕሮጀክቶች ለዚህ አብነት ናቸው ይላሉ። ባለፉት ሰባት አመት መንግስታችንና ፓርቲያችን ብዙ ስራዎችን ይጀምራል፣ ብዙ ስራዎችን ያጠናቅቃል፣ ለህብረተሰቡ ለአገልግሎት እንዲውል ያደርጋል ይሄ እጅግ በጣም ቆራጥ አመራር በየደረጃው ስላለ የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ የሚሰጡት አመራር በየደረጃው ጠንካራ ስለሆነ የህዝብ ተጠቃሚነት ካላረጋገጥን የፓርቲያችን በቀጠል አስፈላጊነት ስለሌለው ሌሊትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አድርገን ፕሮጀክቶችን እንጀምራለን፣ እንጨርሳለን። በዚህም አማካኝነት ተጠቃሚነት የህብረተሰቡ ተጠቃሚነት እያረጋገጥን እንሄዳለን። ዛሬ ከነጋ ብቻ ወደ ስድስት ቦታ ሄደን ወደ አምስት ፕሮጀክቶች መርቀናል። አንድ ፕሮጀክት የመሰረት ድንጋይ አኑረናል። ነገና ከነጎዳያ በተመሳሳይ ከ16 በላይ ፕሮጀክቶችን እንመርቃለን ብለን እናስባለን። እንግዲህ ይሄ ሁሉ ውጤት የመንግስታችንና የፓርቲያችን እንዲሁም የህዝባችን ውጤት ስለሆነ ለሶስቱም አንድ ጊዜ ምስጋና አቅርቡልኝ። ስራዎች ከተሰሩ በኋላ መንከባከብ እንደ ልጅ በደንብ መያዝ ያስፈልጋል። በክልሉ ህዝቡ በተለያዩ ጊዜያት ለሚያነሷቸው ጥያቄዎች ምላሽ ለመስጠት እየሰራ ለምን ያሉት ርዕሰ መስተዳድሩ የማዕከላዊ ኢትዮጵያ ክልል መንግስት ትልልቅ ሜጋ የሚባሉ ፕሮጀክቶችን በዚህ አመት ለህዝብ አሳውቋል። ድጋሚ እዚህ መግለጽ እፈልጋለሁ። ዘጠና የሚባል ፕሮጀክት አለን። ዘጠና የሚባለው ፕሮጀክት በውስጡ የተለያዩ የፕሮጀክት ፍላጎቶች ተሰብስቦ የተሰራ ነው። አንድ ነጥብ አራት ቢሊየን ብር ይፈጃል። ከአንድ ነጥብ ከሁለት ነጥብ አምስት ሚሊየን በላይ ህዝብ ተጠቃሚ ይሆናል። አብዛኛው የፕሮጀክቱን አካል ሰኔ ሰላሳ አካባቢ እንጨርሻለን ብለን እናስባለን። ሌላው የኩሪደር ልማት ነው። የኩሪደር ልማት መቶ ስልሳ አምስት ኪሎ ሜትር በሰባት ከተሞች ጀምረናል። የነሱን ልምድ ወስደን በሁሉም ከተሞች በሚቀጥለው ዓመት ለማስፋፋት ሀሳብ አለን። የኮሪደር ልማት 165 ኪሎ ሜትር ማለት ወደ ገንዘብ ሲለወጥ ከአራት እስከ አምስት ቢሊየን ብር ይፈጃል። ይሄ ትልቅ ፕሮጀክት ታቅዶ እየተሰራ ነው ያለው። በየአካባቢያቸው እንደዚህ አይነት ፕሮጀክትም ማሰብ ያስፈልጋል። ሶስተኛው አዲስ ጎጆ ወጪ ስለሆን በሰባቱ ዋና ዋና ከተሞች የቢሮ ግንባታ እያከናወነ ያለ ነው። ይሄ ቢሮ ግንባታ አራት ነጥብ ሶስት ቢሊዮን ብር ይፈጃል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋም ሚኒስቴር መስሪያ ቤቱም በማዕከላዊ ኢትዮጵያ ክልል በመንግስትና በአጋር አካላት ከሰባት ነጥብ ሶስት ቢሊዮን ብር በላይ በሆነ ወጪ የንጹህ መጠጥ ውሃና የመስኖ ፕሮጀክቶችን በመገንባት ላይ መሆኑን ተናግረዋል። በክልሉ በአጠቃላይ ወደ 44 ፕሮጀክቶች አሉ። እነዚህ ፕሮጀክቶች በባስኬት ፈንድ በዋንዋሽ በሆርን አፍሪካ በሚባሉ በተለያዩ ቦታ በደጋውም ቆላማ በሆኑ ከባቢዎችም በገጠርም በምንሰራቸው አልፎ በትምህርት ቤት ደረጃ የዝናብ ውሃን በማሰባሰብ መጠቀም ጨምሮ በጣም በሁሉም በሚባል ወረዳችን ተደራሽነት ያሉ ስራዎች እየሰራን እንገኛለን። እነዚህ ፕሮጀክቶች በገንዘብ ከሰላናቸው ወደ ሰባት ነጥብ ሶስት ቢሊዮን ብር ይገመታሉ። ክልሉም በመቺኝ ፈንድ የፌዴራል መንግስት ቀጥታ ከትሬጀሪ የሚመድባቸው ከዓለም ባንክም ከተለያዩም የልማት አጋሮች የምናገኛቸው ድጋፍ ተደምሮ በጣም በቅርብ ጊዜ ብዙዎቹ የሚያልቁት አንዳንዶቹም በቅርብ የምናስጀምራቸው ግን በአንድ ዓመት በማይበልጥ ጊዜ ውስጥ የሚጠናቀቁት ስራዎች እየሰራን እንገኛለን።